ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በሰራተኛዋ አደይ እንግዲህ በክፍል አርባ ዘጠኝ መተናል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ናኦል ሊዲያን እንግዲህ ገድያታለው በማለት እንግዲህ በተደጋጋሚ ሲናገር ተመልክተናል ማለት ነው። እንግዲህ በባለፈው ክፍል እንግዲህ ፍቅርን አንችነሽ ሊዲያን ያስጠፋሻት ከዚህ በፊት እንግዲህ አዴን እንደዛ አድርገሽ አይተናል እና አሁን ላይ እንግዲህ አንቺ አለማድረግሽ ምን ማረጋገጫ አለን በማለት እንግዲህ አንቆ እንግዲህ አንገቷን የት ነች ሊዱ እህቴ እያለም እንግዲህ ሲና ሲጠይቃትና ሲያናዝዛት ተመልክተናል ማለት ነው። ይህንን የምታየውና የምትመለከተው አደይም እንግዲህ እባክህ ደፍትር ተዋት ልትገላት ነው እንዴ እያለችም እንግዲህ ቤዛን ደግሞ በሌላ ክላስ እንግዲህ ናኦል እሱም እንግዲህ አንገቷን ሲጣርጎ ሲያስጩሃትም የጩኸት ድምፅን እንግዲህ ሰምታ አደይ ወደ ቤዛ በሩጫ ወደ ቤዛ ክላስም ስትሄድ ተመልክተናል ማለት ነው። እንግዲህ በሩን እንድትከፍት እንግዲህ ቤዛ ቤዛ ሲሏትም ነበረ። ፍቅርን ትውት አድርጓት እንግዲህ ዴቭም እንግዲህ ወደ ጩኸት ወዳለበት ክላስ ነበር ያመራው። ዴቭና አደይ ክላሱን እንግዲህ አስከፍቷታል ማለት ነው ቤዛን። እናም እንግዲህ በበር እንግዲህ ከበር ኋላ ቁሞ አይ እንግዲህ በህልሜ የሚያስደነግጥ ነገር አይቼ ነው በማለት እንግዲህ ዋሽታለች ማለት ነው ቤዛ። እንግዲህ አሁን ላይ እጅጉን በጣም የናኦልን ሁሉን ነገር የምታውቀው ሊዲያ እንግዲህ በሱ እጅ እንግዲህ የሆነችውን ነገር ስለምታውቅ አሁን ላይ እንግዲህ እያስጨነቃትም ይገኛል ማለት ነው። ትንፍሽ ብቲ ህይወትሽን ነው የምቀጥፈው እያለ እያስፈራራትም፣ እንግዲህ ጉሮሯን ሲጣርጓትም እንግዲህ ተመልክተናል ማለት ነው። ፍቅር እንግዲህ በገዛጇ እንግዲህ የማትወዳቸውን ሰዎች እንግዲህ ከቤት ውስጥ አስወግዳለሁ ብላ የማይሆን ሰው አምታ እንግዲህ ህይወቷን አደጋ ላይ ጥላለች ማለት ነው። እጅጉን በጣም በሚያሳዝን ሁኔታ እንግዲህ ደቭ እንግዲህ የእህቱ መጥፋት እያብከነከነው ይገኛል ማለት ነው ደመቀና ዳይመንድም እንግዲህ የሊዲያ መጥፋት እጅጉን በጣም አሳስቧቸው እንግዲህ ሲጠይቋቸውም ነበረ እንዴት ነው ምን አዲስ ነገር አለ አልተገኘችም እንዴ ሲሉም እንግዲህ ተመልክተናል ደቭ እንግዲህ እኔ እነዚህን ሰዎች አላምናቸውም ሲልም ነበር። ኤላ ደግሞ በጣም እኮ አስበውና ተጨንቀው ምንም የቀራቸው እኮ አካባቢ የለም እነሱም እኮ እያገዙንና እየፈለጉ ነው በማለትም እንግዲህ ሲናገርም ተመልክተናል ማለት ነው። በሌላ በኩል ደግሞ እንግዲህ ናኦልን ደመቀና እና ዳይመንድ እንግዲህ እያዛርገው ቃለ መጠየቅ አርገውለታል። አንተ ቤት እነ ፍቅር ቤት ምንድነው የምትሰራው፣ የምትወጣው፣ የምትገባው በማለትም እንግዲህ ሲጠይቁትም ነበረ። አንዳንድ የተጠራጠሩትንም ነገር እንግዲህ ሊዲያን እኮ ሜቢ የፍቅር ጥያቄ ጠይቀሃት ፍቅርህን አልቀበልክ ስትላት አንተ ትሆናልክ የወሰድካት ያገትካትም ሲሉትም እንግዲህ ተናግረውታል ማለት ነው። እጅጉን በጣም በሚያሳዝን ሁኔታ ካለው ሁኔታ እና ካለው አመለካከት አንፃር አንጻር እንግዲህ ጥርጣሬያቸውን እንግዲህ ለዴቭ አሳውቀዋል ማለት ነው። ዛሬም እንግዲህ ልክ በባለፈው ፍቅርን እንግዲህ አንገቷን አንቆ እንግዲህ የት ነው ያለችው እህቴ ሊዱ እያለ እንደጠየቃት ናኦልንም ለመጠየቅ እንግዲህ ዴቭ እንግዲህ ወደ ቤት አምርቷል ማለት ነው። እናም እንግዲህ በሌላ በኩል ደግሞ ለምለምና አደይም እንግዲህ በባለፈው እንግዲህ ናኦል ከስር ከስራቸው እየሄደ ስራ ብትሰሩ ይሻላል ቀላል ስራ ሰርታችሁ በጣም ብዙ ብር የምታገኙበትን ስራ ላገናኛችሁ ላስተዋውቃችሁ እያለም እንግዲህ ሊያማልላቸው ሞክሮ ነበር ነገር ግን ለምለም እና አደይ ፊት አልሰጡትምና አንፈልግም ብለውን የእሱን ወሬ እንግዲህ እናቃርገውበት አልበገር እንግዲህ ሆነውበትም ተመልክተናል እሱም እንግዲህ እነዚህ እንኳን አደገኛ ናቸው እኔ ባልኳቸው መንገድ እንኳን ሊሆኑልኝ አይችሉም በማለት ሊዲያን እንግዲህ የዋሃን አፈፍ አድርጎ እንግዲህ ወስዶ አሁን ላይ እየደጋገመ ሊዲያን ገድያታለው የለችም፣ ሞታለች፣ የእሷ አጣፋንጣ እንዳይደርስሽ እያለ ፍቅርንም እንግዲህ ቢላ ደቅኖባት፣ አምጪ ፍላሹን የኔ ነገር አንቺ ላይ ያለውን የኔን እንግዲህ አንቺ ስልክ ላይ ያለውን ነገር በሙሉ ፋይልሽንም ሆነ ምንም አይነት ነገር ስለኔ ያለውን ነገር አጥፊ ሄደልቺ ፍላሹን አምጪ እያለም እንግዲህ ቢላም ይዞ እያስጨነቃት እንግዲህ ተመልክተናል። እንግዲህ በገዛጇ ምታ እንግዲህ ፍቅር ጎድ ሁና ተመልክተናል ማለት ነው፣ በጣም በሚያሳዝን ሁኔታ። እናም እንግዲህ ለምለምና አደይ ናኦልን እንግዲህ ኮኬውን ይዘዋለች። ለምለም ለምለም እንግዲህ ሊዲያን የትን ያደረግከው አምጣ። የት ነው ሰርካት? ምንድን ያደረካት? ባለፈው እኮ ያው እንደዚህ ስለ ስራና ትንሽ ስራ ተሰርቶ በትንሽ ነገር ብዙ ብር እንደሚገኝ እንግዲህ ስታወራን ነበረ። እሷ ደግሞ ሀሳብህን ደግፋለች እና ስለዚህ እሷ አንተ ጋር ናት ማለት ነው። እያለች እንግዲህ ለምለም ጣቷን ቀስራ በታለች። አደይ እያንዳንዱን ነገር ነግራኛለች ስትለውም ነበረ። ቤዛንም እንግዲህ በሌላ በኩል ደግሞ አደይና ለምለም በጣም ከባዶች ስለሆኑ የናኦልን ወሬ ከምንም እንደማይቆጥር ስላወቀና ስለተረዳ ቤዛን እንግዲህ፣ አንቺ ጥሩ ጓደኛ ሆነሽ ቀርበሻቸው ስለ እኔ ጥሩ ነገር መናገርና ማሳመን አለብሽ ከዛ እኔን እንዲቀርቡኝ መሆን አለበት ከዛ በኋላ የተፈለገበት ቦታ እነሱ ይሄዳሉ ሲልም እንግዲህ ተናግሯል ማለት ነው። በዚህ አጋጣሚ እንግዲህ ቤዛ የመጣችበትን አላማዋን እንግዲህ እስከ ዛሬ ግልጽ አልሆነልንም ነበረ። ሁሉም ሲተራመሱ ነበር የምናየው የተመለከት ነው። ነገር ግን ዛሬ ላይ ቤዛ የመጣችበት አላማዋ ምን እንደሆነ በደንብ አድርገን እንግዲህ በግልጽ ተመልክተናል። ኤላን እንግዲህ ወረቀት የሆነ ፋይል ነገር እሷ እጅ አለና። እሱን አሳይታ አስፈርመው ቤቱን እጥብ አርጋ ውርስ አርጋ ለመሄድ ነው እንግዲህ ታጥቃ የመጣችው። ኤላዬ ኤላዬ ናፍቀኛል ጓደኛዬ እያለች እንግዲህ ከስር ከስሩ የምትሄደው የኤላን ሀብት ለመዝረፍ እና በራሷ ስም ለማድረግ እንደመጣችም እንግዲህ በደንብ አድርገን ተመልክተናል ማለት ነው። እናም እንግዲህ ናኦል አደይን እና ለምለምን ጥሩ ጓደኛዬ ነሽ፣ ቅረቢያቸው፣ ስለ እኔ ጥሩ ነገር አውሪላቸው ከዛ በኋላ ይህ የሚፈለጉበት ቦታ ይሄዳሉ፣ ሲልም እንግዲህ ተናግሯል ማለት ነው። ነገር ግን አሁን ላይ ሁሉም ተፋጠው ይገኛሉ ማለት ነው። እንግዲህ ፍቅርና ቤዛን እያያቸው ነው። ለመግደልም እንግዲህ ሀሳብ አሉ ማለት ነው። ፍቅር ላይ እንግዲህ ያው ቢላ አንስቶባት ቤዛ ስትመጣ ነው እንግዲህ ቢላውን የቶ ማለት ነው። በዛ መሀል እንግዲህ እንደዛም እያወሩ እየተነጋገሩ ቢንጎና ደመቀ በተናገሩት መሰረት እንግዲህ ስለ ናኦል እንግዲህ ዴቭ ሄዷል ማለት ነው። ስለ ሊዲያ የምታውቀው ነገር የለም ወይ? ያለችበትን እያለም እንግዲህ ከለምለምና ከአደይ ቀጥሎ እንግዲህ ደየፍ ሲጠይቀውም ተመልክተናል። አረ እኔ የማቀው ታሪክ የለም ምንም ነገር ሲልም እንግዲህ ምላሹን አድርጓል። በዛ አጋጣሚ ደግሞ በሌላ በኩል እንግዲህ ለኤላ ስልክ ይደወላል። እህትክ የጠፋችው ያንተ ነች ወይ ሲልም ነበር እንግዲህ ከፖሊስ ጣቢያ። አዎ ሲልም እንግዲህ አንድ እህት እንግዲህ ጫካ ውስጥ ሞታ እንደተገኘች እንግዲህ በጣም የሚያሳዝን እንግዲህ የሚያስደነግጥ ዜና እንግዲህ ከፖሊሶች ተደውሎ ይነገራቸዋል ማለት ነው። እጅጉን በጣም በሚያሳዝን ሁኔታ እንግዲህ ኤላም እንግዲህ ቀጥታ የተነገረውን ነገር እንግዲህ ሊዲያ ጫካ ውስጥ ሞታ ተገኝታለች የሚል እንግዲህ መሩህ የሆነ ሀዘን እንግዲህ መርዶ አርድቷቸዋል እቤት ውስጥ ላሉት በሙሉ ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሊዲያ ትመለሳለች ብለን እንግዲህ ስንጠብቅ የነበረው ሊዲያ እንግዲህ ሞታለች የሚባል እንግዲህ ዜና ከወደ ፖሊሶች እንግዲህ መጥቷል ማለት ነው። ነገር ግን አሁን ላይ ሊዲያ ነች የሞተችው ወይንስ የሌላ ሰው አስክሬን ነው ፖሊሶች አገኙት የሚለውን ደግሞ እስኪ ሁላችሁም ግምት ሀሳብ አስተያየታችሁን በኮሜንት አስቀምጡ። ሊዱ ትመጣለች ወይንስ እውነት ትሞታለች የሚባለውን ነገር እንግዲህ ናኦል የሊዲያን ሕይወት አጥፍቶ ምንድን ነው የሚጠቀመው ጥቅም? በጣም በሚያሳዝን ሁኔታ እንግዲህ የአደይ ድራማን የክፍል አርባ ዘጠኝን ተመልክተናል ማለት ነው። መልካምነት ለራስ ነው ደግነት ለራስ ነው የሚባለው ነገር እንግዲህ ሁላችንም እየተማርንበት እንገኛለን ማለት ነው። ፍቅር ባመጣችሁ ጣጣ እንግዲህ ለሰው ብላ እንግዲህ ያመጣችሁን መጥፎ ነገር ወደ ራሷም እንግዲህ ዙሮ ተመልክተናል ማለት ነው። ስለዚህ ክፉ ከማሰብ ደግነትን ማሰብ፣ መልካም ነገርን ማስቀደም እጅጉን በጣም መልካምና ጥሩ እንደሆነ እንግዲህ ተገንዝበንበታል፣ ተምረንበታል ብዬ አስባለሁ። እናንተስ ምን ተማራችሁበት? ሁላችሁም ሀሳብ፣ አስተያየታችሁን እንግዲህ በኮመንት አስቀምጡልን ማለት ነው። እንግዲህ ዴቭ እንግዲህ ብቻውን መሆን አይፈልግም። አደይ ከጎኑ ሆና እንድታጽናናው የሚፈልግ ነበረ እናም እንግዲህ አብረውም እንግዲህ አልጋ ላይ ገደም እንዳሉም እንግዲህ ፍቅር ሄዳ ታያቸው እና እጅጉን በጣም ተናዳ እንግዲህ ከተኙበት አዴን ጎትታ ነበር የቀሰቀሰቻት። እንጭርጭር ብላም እንግዲህ ተናዳም እንግዲህ አይተናል። አመናጭቃም እንግዲህ ከክላሳ ወጥታታለች። ለአደይ ሰይጣን ሆና እንግዲህ ለዴቭ ደግሞ መላእኩኝ ሊገኝና ልታይ የምትል እንግዲህ ፈጣጣ አሁን እንግዲህ ተመልክተናታል፣ ፍቅርን ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ለዛሬ የነበረን ቆይታ እዚህ ጋር ጨርሳለሁ። በቀጣይ ክፍል እስክንገናኝ እንግዲህ በያላችሁበት ሰላማችሁ ብዝት ይበልልኝ ቸር ሰንብቱ እያልኩኝ ለዛሬ የነበረን ቆይታ ይሄን ይመስል ነበር። ባይ ባይ ውድ ቤተሰብ